ሰላም ሰላም ውድ ተማሪዎቻችን ዛሬ ደግሞ ይዤላችሁ የመጣሁት የስድስተኛ ክፍል አካባቢ ሳይንስ የ2017 ዓ.ም ምህረት በአራዳ ክፍለ ከተማ የተዘጋጀ ጥያቄ ነው ክፍል ሁለት ነው ይዤላችሁ የመጣሁት ከዚህ በፊት በነበረው ቪዲዮ ክፍል አንድ ለቅቄላችሁ ነበረ ዛሬ ደግሞ ክፍል ሁለት ነው ክፍል ሁለት ላይ እንግዲህ የምናየው ከ21 ጀምሮ እስከ 40 ያለውን ወይም ደግሞ የመጨረሻውን ክፍል ነው ማለት ነው ስለዚህ ወደ ቪዲዮ ከመሄዳችን በፊት እንደተለመደው ቪዲዮ ጥሩ ስለሆነ ጠቃሚ ስለሆነ እናንተን የሚጠቅም ለፈተና የሚያዘጋጅ ስለሆነ ላይክ ማድረግ እንዲሁም ሼር ማድረግ አዲስ የሆናችሁ ለቻናላችን አዲስ የሆናችሁ ሰዎች ወይም ደግሞ ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ ማድረግ እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ እንዲረሳቸው የደውል ምልክቷን መጫን አይርሱ። አሁን በቀጥታ ወደ ቪዲዮ እንሄዳለን። ሀያ አንደኛ ኦክሲጅን እና አልሚ ምግቦች ለሰውነታችን ዋሶች የሚሰራጭበት እንዲሁም ካርቦን ዳይኦክሳይድ እና ሌሎች ቆሻሻዎች በደም አማካኝነት የሚሄድበት ሂደት ምንድን ነው ይላል። ሀ ትንፈሳ ይላል፣ ለደም ውደት አመርሀ ኢምጋት መምጋት። ምንድ ነው የሚለው አልሚ ኦክሲጅን እና አልሚ ምግቦች ኦክሲጅን ቢል ኖሮ ትንፈሳ ይሆን ነበር። ኦክሲጅን ብቻ ቢል ኖሮ ግን አልሚ ምግቦች ነው አልሚ ምግቦችም ኦክሲጅንም ሁለቱም አንድ ላይ የሚሄድበት ሂደት የደም ኡደት ነው የሚባለው። ኦክሲጅንንም ምግቦችንም ነው የሚወስደው። ኦክሲጅንትን ማለት ነው የደም ኡደት ደማችን። ትንፈሳ የምንለው ካርቦን ዳይኦክሳይድን የምናስወጣበት ኦክሲጅን ደግሞ የምናስገባበት ሂደት ነው እና ትንፈሳ ውስጥ ሁለት አይነት ትንፈሳ ስርዓቶች አሉ፣ ኢምጋትና መጋት የሚባለው። ኢምጋት የሚባለው አየር ማስወጣት ሲሆን የሚያስወጣው ካርቦን ዳይኦክሳይድን ነው። የተቃጠለው አየር እኛ ውስጣችን ኦክሲጅን ተጠቅመን ሲቃጠል ወይም ደግሞ እኛ የማንፈልገው አየር ካርቦን ዳይኦክሳይድ ነው፣ እሱ ይወጣል ማለት ነው። ምጋት የምንለው ደግሞ ወደ ውስጥ መተንፈስ ነው ወይም ደግሞ አየር ማስገባት ነው። የምናስገባው አየር ኦክሲጅን ነው። ለእኛ ለጤናችን ተስማሚ የሆነው ኦክሲጅንን የምናስገባበት ሂደት ምጋት ይባላል። ይህ ምጋት ደግሞ ካርቦን ዳይኦክሳይድን የምናስወጣበት ሂደት ነው። ስለዚህ መልሳችን አልሚ ምግቦችና ኦክሲጅን ወደ ሰንታችን የሚያሰራጭበት ሂደት የደም ውደት ነው ማለት ነው። ሀያ ሁለተኛው ከሚከተሉት በጣም ወፍራም ግድግዳ ያላቸውና ደምን ወደ ተለያዩ የሰውነት ክፍል የሚያሰራጩ የደም ስሮች የትኞቹ ናቸው ይላል። ሃ ምን ይላል? ደም መልስ። ደም መልስ የሚባለው ከተለያዩ አካል ክፍሎች ደምን ወደ ልባችን የሚመልስ ነው። ይሄ ወደ ልብ ነው የሚመልስ። ደም መልስ ስለሆነ ወደ ልብ የሚመልስ ነው። ቀጫጭን የደም ስሮች ካፒለርስ የምንላቸው ደግሞ እነዚህ ይህኛው ደም መልስ በእንግሊዘኛው ቬን የምንለው ነው። ይህኛው ደግሞ ካፒላሪስ ነው የምንለው። እነዚህ ካፒላሪስ ምንድናቸው? በተለያዩ የሰውነት ክፍሎቻችን ላይ ያሉ በጣም ጥቃቅን የሆኑ ደም ስሮች ናቸውና ከዋናው የደም ስር የሚመጡትን ደሞች የሚያስተላልፉ ሰውን የተለያዩ ሰውን ክፍላችን ላይ ያሉ ቀጫጭን የደም ስሮች ናቸው። ደም ቅጂ ወይም ደግሞ ደም ቅዳ ይለዋል መጽሐፎቹ ላይ። ደም ቅዳ የሚባለው ደግሞ ከልብ ወደ ተለያዩ የአካል ክፍል የሚወስድ ነው። በኦክሲጅን የበለጸገውን ደም ማለት ነው። ከልብ ወደ ተለያዩ የአካል ክፍሎች ማለት ነው። ፕላትሌት የሚባለው የደም እንትን ቱቦ አይደለም። ፕላትሌት የሚባለው የደም አይነት ነው። ሶስት አይነት የደም አይነቶች አሉት። ነጭ የደም ሴል የሚባል አለ ነጭ የደም ነጭ ደም አለ የደም ሴል አለ ከዛ ቀይ አለ፣ ሶስተኛው ደግሞ ፕላትሌት የሚባሉት ናቸው እና የተለያየ አይነት ጸባይ ያላቸው ስለዚህ የደም አይነት ነው ፕላትሌት እንጂ የደም ቱቦ ወይም የደም ቧንቧ አይደለም ማለት ነው ወይም የደም ስር አይደለም። ስለዚህ መልሳችን ሀመሮአ ደም ቅዳ የሚለው ይሆናል ማለት ነው። ሀያ ሶስተኛው ከሚከተሉት ውስጥ በኦክሲጂን ያልበለጸገ ደም የሚሸከመው የልብ ክፍል የቱ ነው? እንግዲህ ልባችን ለአራት ቦታ ይከፈላል። ልባችንን እዚህ ጋር ምስሉን ለመስራት ብንሞክር እንደዚህ አይነት ቅርጽ ነው ያለው ልባችን፣ ካንደ ልክ እንደዚህ አይነት ነገር ነው ማለት በኤግዛክትሊ ላይሆን ይችላል ከዛ ለአራት ቦታ ይከፈላልባችን እዚህ ጋር ያለው ቀኝ ተቀባይ ይባላል። እዚህ ጋር ደግሞ ቀኝ አቀባይ ይባላል። አቀባይ ይሄ በቀኝ ሳይድ ነው። በዚህ በኩል ደግሞ ግራ ተቀባይ አለ። ከዛ ግራ አቀባይ አለ። አሁን የተጠየቅነው ኦክሲጅን በኦክሲጅን ያልበለጸገ ደም የሚሸከመው የልብ ክፍል ነው የተባለው አይደለ? መጀመሪያ ደመልሳለን ደመልስ አለ ደመልስ ምንድነው ብለናል? ቱቦን ደመልስ የደም ስር እዚህ ጋር አለ እሱ ምንድነው ደምን ከተለያዩ ከርፎች ወደ ልባችን የሚስሉ ሆኑ እና የሚያመጣው የደም አይነት በኦክሲጅን ያልበለጸገ ነው። ኦክሲጅን ያልበለጸገ ደምን ያመጣል ደመልስ ማለት ነው። ከዛ ወደ እዚህ ይገባል፣ ወደ ቀኝ ተቀባይ ይገባል በኦክሲጅን ያልበለጸገ ማለት ነው። ከዛ ይሄንን በኦክሲጅን ያልበለጸገ ደም ቀኝ ተቀባይ ደግሞ ወደ ቀኝ አቀባይ ይልከዋል ማለት ነው። ይሄ ቀኝ አቀባይ ደግሞ በፕሉምናሪ አርተሪ በኩል በፕሉምናሪ አርተሪ የሚባል የደም ስራ አለ። እሱ በሱ አማካኝነት ወደ ሳምባችን ይልከዋል። እዚህ ጋር ሳምባ አለ። ሳምባ ምንድን ነው የሚያደርገው? ከአየር የምንስበው ኦክሲጅን የት ነው የሚሄደው? ሳምባችን ላይ። ስለዚህ ሳምባ ውስጥ ሲገባ ይሄ ኦክሲጅን የሌለው ደም ኦክሲጅንን ከሳምባ ያገኛል ማለት ነው። ከዛ ኦክሲጅን እዚህ ጋር ስላለ ኦክሲጅንን እዚ ያገኝና ደሙ ቀጥታ ወዴት ይሄዳል? ወደ ግራ ተቀባይ ይሄዳል። ይሄ ወደ ግራ ተቀባይ የወሰደው ደግሞ ፑልሞናሪ ቬን ይባላል። ፑልሞናሪ ቬን የሚባል ደም ስር ነው። በዛ አማካኝነት ይሄ ኦክሲጅን ያለው ደም ነው የሚሄደው። እዚህ ጋ ግን ኦክሲጅን የሌለው ነው። ከዛ ይሄ ኦክሲጅን ያለው ደም ደግሞ ቀጥታ ወዴት ይሄዳል? ወደ ግራ አቀባይ። ከግራ አቀባይ ደግሞ በኦርታ በሚባለው አማካኝነት ወይም ትልቁ ደም ቅዳ ይባላል በትልቁ ደምቅዳ ቅዳ አማካኝነት ወዴት ሄዳል? ወደ ተለያዩ የአካል ክፍሎች ይሄዳል ማለት ነው። ይሰራጫል ኦክሲጂን ያለው። ስለዚህ መልሳችን ምርጫውን እንይ። ሀ ቀኝ ተቀባይ ልብ ገንዳ ይላል፣ ለቀኝ አቀባይ ልብ ገንዳ፣ አመሩ ግራ ተቀባይ ልብ ገንዳ፣ መቀኝ ተቀባይ ልብ ገንዳ። ይሄ ተሳስቶ ነው ሁለት ያለው ግራ ነው፣ ይሄኛው ግራ አቀባይ ለማለት ነው። ወይም ስህተት ስለሆነ ጥያቄው እንዲያስተካክሉላችሁ መጠየቅ አለባችሁ። ስለዚህ መጀመሪያ ኦክሲጅን የሌለው ደም ቀጥታ የት ነው ሄደው? ቀኝ ተቀባይ ላይ አይደለ? ስለዚህ በኦክሲጅን ያልበለጸገ ደም የሚሸከመው ቀኝ ተቀባይ ልብ ገንዳ ነው ማለት ነው። ቀኝ አቀባይም ይዛል፣ ግን አቀባይ ስለሆነ በቀጥታ ከዚህ የገባውን ወደዛ የሚልክበት ነው ግን ከሁለቱ ከተባለ ቀኝ ተቀባይም አቀባይም ሁለቱም ያልበለጸገ ደም ነው የሚይዙት። ግን በቀጥታ በኦክስጂን ያልበለጸገው ደም ከተለያዩ የሰውነት ክፍላችን ወደ ልብ የሚገባበት መጀመሪያ የሚገባው ቀኝ ተቀባይ ስለሆነ የሚሸከመው የልብ ክፍል ቀኝ ተቀባይ ይሆናል ማለት ነው። ስለዚህ መልሳችን ሀ ነው የሚሆነው። ሀያ አራተኛው ሴቶች ላይ ብቻ በየ 28 ቀኑ በከረቤዛ አላስፈላጊ የሆነው ደም የሚወገድበት ተፈጥሮ ክስተት ምን ይባላል ይባላል ምን ይባላል ይላል ሀ የወር አበባ ለእርግዝና ህምር ፅንሰት ውጻት የወር አበባ ነው መልሳችን የሚሆነው ለምንድነው የወር አበባ የሚባለው ሴቶች ላይ ብቻ ነው የሚከሰተው ሂደቱ ምንድነው እንቁላል ይመረታል አይደለ ሁልጊዜ ሴቷ በየወሩ እንቁላል ታመርታለች ከዛ በኋላ ግን የወንዱ ዘር እንቁላሉ ገብቶ ተዋህዶ ልጅ እስካልተፈጠረ ድረስ የወንዱ ዘር ካልመጣ ምን ይሆናል ያ እንቁላል ከሀያ ስምንት ቀን በኋላ ይፈርሳል ከዛ የማህጸን ግርግዳውም ለጽንሱ ተብሎ ይሰራል በየወሩ ስለዚህ ከሀያ ስምንት ቀን በኋላ ምን ይሆናል ያ ግርግዳ ይፈርስና የፈረሰ እንቁላል የማህጸኑ ግርግዳ ሆኖ ከጥቂት ደም ጋር ይወገዳል ማለት ነው ይሄ ሂደት የራባን የሚባለው እርግዝና የሚባለው ከዛኛው ተቃራኒ ነው እንቁላሉ ሴቷ የምታመርተው እንቁላል ማለት ነው ከማንጋይ ሲደመር ነው፣ ከወንድ ዘር ጋር ከወንድ ዘር ጋር አንድ ላይ ሲሆን ምን ይፈጠራል? ጽንሰት ይፈጠራል ማለት ነው። ጽንስ ሆነ ማለት ይሄ ነው፣ ሁለቱ አንድ ላይ። ከዛ ልጁ ሲያድግ እርጉዝ ሆነች፣ እርግዝና ተፈጠረ ይባላል። እያደገ ሲሄድ ጽንሰቱ። ውጻት የሚባለው ደግሞ መውለድ ነው ማለት ነው። ስትወልድ ልጁ ወጣ የሚለውን የሚያመለክት ነው። ስለዚህ በከረቤዛ የሚወጣው ደም ግን በየስምን ቀኑ ምን ይባላል? የወር አበባ ነው የሚባለው ሂደቱ ማለት ነው። ክስተቱ እንደዚህ ይባላል። 25ኛው ከሚከተሉት በጉርምስና እና በኮረዳነት ወቅት የሚከሰተው ተፈጥሮ አክስተት የሆነ የቱኔላል ሃይዳሊ መስፋት፣ ለየክብደትና ቁመ መጨመር፣ አመሮ ድምጽ መጎርነር፣ መየጡንቻ መዳበር ሁሉም በጉርምስና ወይም ደግሞ በኮረዳነት የሚፈጠሩ ናቸው። ግን ጥያቄያችን ምን ይላል? በጉርምስና እና በኮረዳነት በሁለቱም ስቴጅ ላይ የዳሌ መስፋት ኮረዳነት ነው። በሴቶች ላይ ብቻ ነው የሚከሰተው። የወንዶች ላይ ሰፋም እያደጉ ሲሄዱ የድምጽ መጎርነን በጉርምስና ነው። ጉርምስና የምንለው ለወንዶች ነው እንግዲህ፣ ኮረዳነት ደግሞ ለሴቶች ነው። የጡንቻ መዳበርም ለጉርምስና ነው የሚሆነው። ነገር ግን የክብደትና ቁመ መጨመር ሁለቱም ላይ የሚከሰቱ በጉርምስና በኮረዳነትም ላይ የሚከሰተ ስለሆነ መልሳችን ላይ ይሆናል። ለዛ ነው እንጂ ሁሉም ጉርምስና ወይም ኮረዳነት ላይ የሚከሰቱ ናቸው። 26ኛው ከሚከተሉት አማራጮች ውስጥ ስለ ልይ ዘር ድብልቅ ትክክል የሆነው የቱ ነው ይላል። በአይን ወይም ባጉሊ መነጽር መለየት አይቻልም። አብዛኞቹ ላይ ዘር አብዛኞቹ ላይ ዘር ድብልቆች መሞት ናቸው። የድብልቁ ይዘት ወጥና ተመሳሳይ አይደለም። በምድሮቻቸው መካከል ልዩነት የለም ይላል። ትክክል ሆኖ ነው የተባለው። እንግዲህ ድብልቆችን በመጀመሪያ በስንት እንከፍላቸዋለን? ድብልቅን በሁለት እንከፍለዋለን። የመጀመሪያው ዋህድ ዘር ዋህድ ዘር ድብልቅና ሁለተኛ ደግሞ ልዩ ዘር ድብልቅ ብለን ለሁለት እንከፍለዋለን። እንግዲህ ዋህድ ዘር የምንለው ብዙ ጊዜ ሙሙቶችን ነው። በምንዘሮቻቸው መካከል ልዩነት የሌላቸው ናቸው። እንዲሁም ደግሞ ድብልቁ ይዘቱ ወጥና ተመሳሳይ ነው። ብዙ ጊዜ ለምሳሌ የጨው ሙሙት ብናይ ይሄ ጨው ነው ይሄኛው ደግሞ ውሃ ነው ብለን ልንለየው አንችልም። ተመሳሳይ ይሆናል። በአጉሊ መነጸር መለየት አንችልም። እነዚህ ውሃ ዘሮች ሲሆኑ ማለት ነው። ልዩ ዘር ከሆነ ግን ምንድን ነው በአጉሊ መነጸር ማየት የምንችለው ናቸው። እንዲሁም ደግሞ ድብልቁ ይዘት ወጥና ተመሳሳይ አይሆንም ማለት ነው። ይሄ ይሄ የሆነ የተቆራረጠ ነገር ይታያል። ልዩ ዘር ሲሆን ለምሳሌ ደምን ብናይ በደንብ ብናየው በአጉሊ መነጸር በተለይ ብናየው የተቆራረጡ ነገሮች ይታያሉ ማለት ነው። ይሄ ነጭ የደም ሴሉ ነው፣ ይሄ ደግሞ ቀይ የደም ሴሉ ነው። እስከ ማለት ድረስ ማየት የምንችለው ነው። በአጉሊ መነጸር ወይም ማይክሮስኮፕ በመጠቀም መለየት እንችላለን። ደምን ለምሳሌ በምዝሮቻቸው መካከል ልዩነት አለ ማለት ነው። ይሄ የተለያየ መሆኑን እናውቀዋለን። ያሉትን ነገሮች ይሄ እንትኑ ነው፣ ይሄ እንትኑ ነው እያልን ማየት የምንችል ከሆነ ልይዘር ይባላል። ስለዚህ መልሳችን የሚሆነው ሀመር ውሃ ነው። ሀመር ውሃ ምን ይላል? የድብልቁ ይዘት ወጥና ተመሳሳይ አይደለም ማለት ነው። ነገር ግን ምን ይላል? በምዘሮቻችን መካከል ልዩነት የለም። ይሄ ዋህድ ዘር ነው። ለዋህድ ዘር ነው የሚሆነው እንጂ ለልዩ ዘር አይሆንም። አብዛኞቹ ልዩ ዘር ድብልቆች ሙሞት ናቸው። አይደለም። ሙሞት ማን ናቸው ብያቸዋለሁ? ዋህድ ዘር ናቸው። ለዚህ ይሄም ዋህድ ዘር ነው። ባይና ባጉል መነጽር መለየት አይቻልም። ይሄንም ለዋህድ ዘር መለየት ይቻላል ቢል ኖሮ ይሆን ነበር፣ ግን አይቻልም ስላለ? መልስ አይሆንም ማለት ነው። ስለዚህ መልሳችን አመር ውሃ ነው። 27ኛው ከሚከተሉት ውስጥ ዋህድ ዘር ድብልቅ የሆነው የቱ ነው ይላል። ዋህድ ዘር እንግዲህ ምንድነው ብያችኋለሁ? ብዙ ጊዜ ሙሙቶች ናቸው ብያችኋለሁ። ምንዝሮቻቸውን በቀላሉ መለየት አንችልም፣ በአጉሊ መነጽርም በአይንም ልናየው አንችልም። ሀ የአሸዋና የውሃ ድብልቅ። አሸዋና ውሃ ቢደባለቅ አሸዋ አይማማም አይደል? ይህ ነው የውሃ ነው ብለን እንለየዋለን። ስለዚህ ምንድነው ልይ ዘር ነው። ዘይትና የበቆሎ የበቆሎ ድብልቅ በቆሎና ዘይት ብናደባልቀው ይለያል አይደለ ፍሬ ነገር ነው በቆሎ ሲጀመር። ስለዚህ ይሄ ልይ ዘር ነው። የዘይትና የውሃ ድብልቅ ዘይትና ውሃ ሲደባለቃታችሁ ተቆሉ መቼም አንድ ላይ አይሆንም፣ ከላይ ዘይቱ ይንሳፈፋል አይደል። ስለዚህ ከስር ያለው ውሃ ነው፣ ከላይ ያለው ዘይት ነው እያልን እንለየዋለን። ስለዚህ ምን ለየው ከሆነ ደግሞ ልይ ዘር ነው የሚባለው። የጨው ሙሙት ምንድነው? ይሄ ዋህድ ዘር ነው ማለት ነው። ምክንያቱም ጨው ኮምፕሌትሊ ይሟሟና ይጠፋል ማለት ይጠፋል ማለት አይታይም። ከውሃው ጋር አንድ ላይ ይደባለቃል። ከዛ በአጉሊ መነጻርም በአይናችንም ቢሆን ጨውን መለየት አንችልም። በቃ ውሃ መስሎ ነው የሚታየን። ግን ጨው አለ ማለት ነው ውስጥ ላይ ሟምቶ ነው እንጂ ስለዚህ መ መልሳችን ይሆናል። 28ኛው ከጨው አሸዋና ውሃ ድብልቅ ውስጥ ጨውን ብቻ ለመለየት የሚጠቅመው ዘዴ በቅደም ተከተል የሆነ የቱ ነው ይላል ከምን ከምን ከጨው አሸዋና ውሃ ድብልቅ ውስጥ ጨውን ብቻ ለመለየት የምንጠቀምበት ዘዴ የቱ ነው ይላል መጀመሪያ ጨው አለ ጨው የሚታይ ፍሬ ነገር ነው አሸዋም ፍሬ ነገር ነው ውሃ ደግሞ ፈሳሽ ነው አይደለ ስለዚህ ምን እናደርጋቸዋለን ሁሉንም ማሟሟት አንድ ላይ እናሟሟቸዋለን ማለት ነው ሁሉንም ማሟሟት የሚል የት አለ እዚህ ጋር አለ ቀድሞ ያለው ማሟሟት ማናማን ሀናመ አሁን ከሀናመ መለየት ስራ ነው የምንሰራው እንጂ ለና ሀመር ውሃ አይሆንም ማለት ነው። ከዛ ከሟሟ በኋላ ጨው ይጠፋል አይደለ ስለሚሟሟ ማለት ይጠፋል ማለት ጥሬ ፍሬ መሆኑ ይቀርና ይሟሟል። ከዛ አሸዋው ፍሬ ነው ከዛ የጨው ነው ያማሙት አለ እሱን ለመለየት ምን እናደርጋለን? አሸዋውን ለመለየት ከዛ በኋላ ከማማውን እናጠለዋለን ማለት ነው። ስናጠላው ምን ይሆናል? አሸዋው ከስር ይቀርና ውሃው ደግሞ በሌላ ቃን ስናረገው ይለያያሉ ማለት ነው እዚህ ጋር ጥልያ ይላል ሁለቱም አሁንም ልክ ነው። ከዛ ሶስተኛ ላይ ማንቀረ የውሃና የጨው ሙሙት ቀረ አይደለ የውሃና የጨው ሙሙት ከቀረ በኋላ ሙሙቱ ከቀረ በኋላ ምናደርገዋለን እናተን ነው አለን ስናተን ነው ውሃው ይተንና ጨው ብቻ ዘግቶ ይቀራል። ጨው አይተንም። ስለዚህ ውሃው ይተናል ማለት ጋዝ ይሆናል ማለት ነው ውሃው። ከዛ ጨው ይቀራል። ማስነን ነው ማቀዝቀዝ አይሆንም ጭራሽ። ካቀዘቀዝ ነው ምንም ለውጥ አይኖርም። እዛው ነው ማምቶ ነው የሚቀሩት ስለዚህ ማትነን ነው የሚሆነው መልሳችን ሀ ይሆናል ማለት ነው። ሀያ ዘጠነኛው ከሚከተሉት መካከል የጉልበት መለኪያ አሀድ የሆነው የቱ ነው ይላል። ኪሎ ሜትር ይላል። ኪሎ ሜትር የምንድነው የርዝመት ነው እንጂ ወይም ደግሞ የርቀት መለኪያ ነው እንጂ የጉልበት አይደለም። ኒውተን የሀይል መለኪያ ነው የሀይል መለኪያ ነው። ጁል ነው ጁል የምንድነው የጉልበት ማለት ነው የጉልበት ወይም የስራም ይሆናል ከሁለቱ አንዱ፣ ግን አሁን የኛ የጠየቅነው ጉልበት ስለሆነ አመሮ ይሆናል። ቮልቴጅ የከረንት ነው፣ ወይም የኤሌክትሪክ ጉልበት ማለት ነው። የከረንት መለኪያ ቮልቴጅ ነው። ስለዚህ የጉልበት መለኪያ ጁል ነው ማለት ነው። ሰላሳኛው ቀላል መኪና ስራን ለመስራት የማይረዳ ወይም የማይጠቅመው የቱ ነው ይላል። ኃይልን ያበዛል፣ ጉልበትን ያበዛል፣ ፍጥነት ይጨምራል፣ የኃይል አቅጣጫን ይቀይራል ይላል እንግዲህ በመጀመሪያ ደረጃ ቀላል መኪና ያስፈለገበት ምክንያት ምንድነው? እኛ በራሳችን ስንሰራ በጣም ብዙ ጉልበት ነው የምናባክነው አይደለ? ስለዚህ ብዙ ጉልበት ስለሆነ የምናባክነው በትንሽ ጉልበት ስራዎችን ለመስራት ነው ቀላል መኪና ያስፈለገው። ስለዚህ ቀላል መኪና ጉልበትን አያበዛም ማለት ነው። ስለዚህ የማይጠቅሙ ጉልበትን ለማብዛት አይጠቅምም። ኃይልን ያበዛል ከፍተኛ የሆነ ኃይልን በማብዛት እንድንሰራ ያደርግልናል። ፍጥነታችን ይጨምራል። የኃይል አቅጣጫንም ይቀይራል። ጉልበትን ግን ይቀንስልናል እንጂ አያበዛልንም ማለት ነው። ስለዚህ ለጉልበት ያበዛል የሚለው አይሆንም። ሰላሳ አንደኛው ከሚከተሉት አንዱ ሀይልን በማጎልበት ጉልበትን በመቆጠብ ክብደት ያላቸውን ነገሮች ታላላቅ ፎቆች ላይ ለማውጣት የምንጠቀምበት ቀላል የመኪና አይነት ምን ይባላል ይላል። እዚ ጋር ያያችሁ ጉልበት በመቆጠብ ቅድም ያበዛል የሚለው አይሆንም ብለናል። ለዚህ ነው፣ ኃይልን ደሞ በማጎልበት ትልልቅ የሆኑ እቃዎችን ወደ ፎቅ ለማውጣት የምንጠቀምበት ሀምን ይላል። መፈንቅል መፈንቅል የሚሆነው አሁን ለምሳሌ አንድ ድንጋይ እዚህ መሬት ላይ ቢቀረቀርብን፣ ይሄ መሬት ነው ብለን እናስብ፣ ይሄ ደሞ ድንጋይ ነው ብለን እናስብ። ከዛ በኋላ እዚች ጋ የሆነች እንትን ሹል ነገር እናስገባና በእጃችን እንደ እዚህ ጋር ስንጫናት፣ ድንጋይ ወደ ላይ ፍንቅል ይላል ማለት ነው። ስለዚህ የሚረዳው መፈንቅል ለዚህ ነው ውስጥ የገቡ ነገሮችን ፈንቅሎ ለማውጣት ነው። ሽብልቅ የምትባለው ደግሞ ለምሳሌ አሁን እንጨት አለ ልበላችሁ እዚህ ጋ ይሄ ከዛ በኋላ ይህንን እንጨቱን ለመፍለጥ ፈልገን እዚች ጋ የሆነች ሽብልቅ ነገር ብናስገባባት ከዛ ብንፈልጠው ይሄ ትንሽ የቀዳዳ አድርገንበት ማለት ነው እንጨቱ መሀል ብን አስገብተን በቀላሉ እንዲሰነጠቅልን እንጨቱ ለሁለት እንዲከፈል ያደርግልናል። ሽብልቅ ለዛ ነው የሚጠቅመው ሽክርክሪት ደግሞ የተለያዩ ነገሮችን ለምሳሌ አሁን ከገደል ውስጥ እንደዚህ ይሄ ገደል ውሀ ነው ልበላችሁ። ከዛ በኋላ እዚ ጋ ሽክርክሪት አለ እዚ ጋ ባልዲው አለ እዚ ጋ ደግሞ እኛ እንጎትታለን። ከዛ እዚ ጋ ስንጎትት ይሄኛው እየተሽከረከረ ውሃው ይወጣል ማለት ነው ከገደል ለዛ ያገለግላል። ወደ ታላላቁ ወደ ሆኑ ፎቆች ግን ነገሮችን ለማውጣት የምንጠቀምበት ዘንባይ ወለል ነው። ዘንባ ወለል እንደዚህ አይነት ነገር ነው። እንደዚህ ሆኖ እንደዚህ ነው የሚመስለው። እዚህ ጋር ከመሬት ጋር የተጣበቀ ነው። እዚህ ጋርም ከፍ ሊል ይችላል። ለምሳሌ ህንጻው እዚህ ጋር እንደዚህ በጣም ከፍተኛ ህንጻ ነው ልበላችሁ። ከዛ አንድ መኪና ወደ ህንጻው ለማውጣት ፈለግን ልበላችሁ። እዚህ ጋር ስለዚህ በህንጻው ከህንጻው ከመሬት ወደ ላይ የጎተትን በዚህ በቀጥታ እንደዚህ ስንገፋ በቃ እየተገፋለን ይሄዳል ማለት ነው። ስለዚህ ይሄ ዘንባይ ወለል ነው፣ ወደ ታላላቅ ፎቆች ለማውጣት ይጠቅማል። ስለዚህ መልሳችን መነው ማለት ነው። ሰላሳ ሁለተኛው በአንድ በተወሰነ አካባቢ በሰዓት በደቂቃና በየእለቱ የሚቀያየር የአየር ጸባይ ምን ተብሎ ይጠራል? በሰዓት በደቂቃ ምን ይባላል? የአየር ሁኔታ ነው የሚባለው በየሰዓቱ የሚቀያየር ለምሳሌ ጠዋት ብርድ ከነበረ ከሰዓት ሞቃት ቢሆን ከሰዓት ደግሞ ድጋሚ የሆነ ነፋስ ነገር ቢሆን በየሰዓቱ እየተቀየረ ነው። ወይም ዛሬ በጣም ሙሉ ቀን ዝናብ ከሆነ ነገ በጣም ጸያማ ከሆነ በየቀኑ እየተቀየረ ነው። በየደቂቃውም ሊቀ ይሄ የአየር ጸባይ የአየር ሁኔታ ተብሎ ነው የሚጠራው። የአየር ንብረት የምንለው ሚኒማም 30 አመት ሊቆይ ይችላል። የአንድ አካባቢ የአየር ንብረት የሚባል ነው ወይም ክላይሜንት የምንለው ማለት ነው። እንደ እንደ ኢትዮጵያ ወይም እንደ ክልል ሊሆን ይችላል። ይህ አካባቢ አይነት አየር ንብረት አለው ይዝን ያለ የዝና መጠን አለው ምናም ተብሎ ቶታሊ የሚነገር ነው የአየር ንብረት እንጂ በየደቂቃ የሚቀያየር አይደለም። ብዙ ጊዜ የአየር ሁኔታ እና የአየር ንብረት መለየት ብዙ ሰው ይከብዳል፣ ብዙ ተማሪዎች ይከብዳቸዋልና የአየር ሁኔታ ነው በየጊዜ የሚቀያየረው የአየር ንብረት በጣም ለረጅም ጊዜ የሚቆይ ነው ማለት ነው። መልሳችን ሃ ነው። 33 ከሚከተሉት የአየር ንብረት ክልሎች መካከል የሽግግር ቀጠና በመባል የሚታወቀው የቱ ነው ይላል። ምርጫዎቹም ይላሉ ሀ የበረሃ የአየር ንብረት ክልል ይላል። ለየሳር ምድር ሞቃታማ የአየር ንብረት ክልል ደ የደጋ የአየር ንብረት ክልል መደሞ የሀሩር ሞቃታማ የባህር ዳርቻ ይላል። ስለዚህ ሽግግር ተብሎ የሚጠራው የሳር ምድር ሞቃታማ የአየር ንብረት ክልል የሚባለው ነው። ይህ እንግዲህ በእርጥበትና ሞቃታማ የሀሩር የአየር ንብረት እና በበረሃማ የአየር ንብረት መካከል ያለ የአየር ንብረት ክልል ስለሆነ የሽግግር ቀጠና በመባል ይታወቃል። ስለዚህ መሳችን ለነው ማለት ነው። ሰላሳ አራተኛው ከታህሳስ ካቲት ባሉት ወራት ዝናብ የሚያገኙ የምስራቅ አፍሪካ ሀገ አፍሪካ አካባቢ የቱ ነው ይላል ሀ ምን ይላል በምስራቅ አፍሪካ ሰሜናዊ ክፍል። በምስራቅ አፍሪካ ሰሜናዊ ክፍል ከሰኔ እስከ መስከረም ነው የሚያገኙት ዝናብ፣ ሰኔ እስከ መስከረም ማለት ነው። ሰኔ ሐምሌ፣ ነሐሴና መስከረምን ጨምሮ ነው የሚያገኙት። በምስራቅ በምድር ወገብ ሰሜናዊ ክፍል ደግሞ ዝናብን የሚያገኙት ከጥቅምት እስከ ሚያዚያ ነው፣ ከጥቅምት እስከ ሚያዚያ ነው። ከምድር ወገብ በስተደቡብ ያሉት ደግሞ ከታህሳስ እስከ የካቲት ነው የሚያገኙት ማለት፣ የጥያቄያችን መልስ የምድር ወገብ በስተደቡብ ነው ማለት ነው። ስለዚህ መልሳችን ሀመርሃ ይሆናል ማለት ነው። 35ኛው። ከሚከተሉት ውስጥ ተገቢ ያልሆነ የተፈጥሮ ሀብት አጠቃቀም ዘዴ የቱ ነው? ተገቢ ያልሆነ። ሀ የአፈር መሸርሸርን ለመከላከል ዛፍ መትከል፣ ይህ ልክ ነው። በወንዞች አካባቢ እጽዋት መትከል፣ ይሄም ልክ ነው። በቤት ውስጥ ጧን በአግባቡ መጠቀም፣ ይሄም ልክ ነው። ከኢንዱስትሪ የሚለቀቁ ቆሻሻ ፍሳሾችን መልቀቅ፣ ይህ ልክ አይደለም። ከኢንዱስትሪ የሚለቀቁ ቆሻሻዎችን ብዙ ጊዜ ወደ ወንዝ ይለቋቸዋል እና ወንዙን በመበከል ያ ወንዝ ደግሞ ሰው ሲጠጣውም ሰውን ይበክላል። ለእጽዋትም ሲሆን እጽዋትን እንዳያድገ ያደርጋል። ስለዚህ ተገቢ የሆነ የተፈጥሮ ሀብት አጠቃቀም ዘዴ አይደለም ማለት ነው። 36ኛው ከሚከተሉት አማራጮች ውስጥ ስለ አፈር መሸርሸር መንስኤ ያልሆነ የቱን ይላል? እጽዋትን በወንዞች ዳርቻ መትከል ይሄ ለአፈር መሸርሸር እንደውም አፈር እንዳይሸረሸር ያደርጋል እንጂ መንስኤ አይሆንም። ተራራማ ቦታን ለእርሻ ስራ መዋል፣ ይሄ ሊሆን ይችላል። ምክንያቱም ተራራማ ቦታን ለእርሻ ስናውለው አፈሩ ይጠረጋል። ባረስ ነው ቁጥር ዝናብ ሲዘን ባፈሩ ይጠረጋል። ተዳፋት ቦታን ቁልቁል ማረስ፣ ይሄኛው መንስኤ ይሆናል። ተዳፋት የሆነ ቦታን ተዳፋት ማለት የሆነ ዳገታማ ቦታን ቁልቁል እንደሽ ስናርሰው ምን ይሆናል? አፈሩ ይጠረጋል። በግጦሽ መሬት ከብቶች ለረጅም ጊዜ ማሰማራት በግጦሽ መሬት አንድ ቦታ ላይ ለረጅም ጊዜ ስናሰማራ መሬቱ ይጋጥ ይጋጥና አንደኛ መሬቱ ይጋለጣል ከዛ በኋላ የሚከላከለው ነገር ስለማይኖር አፈሩ ይሸረሸራል ማለት ነው። ስለዚህ ያልሆነው ስለሆነ የሚለን መንስኤ ያልሆነው ስለሆነ የሚለን ሀ ነው ማለት ነው። 37ኛው ካምቢሶልና ላቢሶል የሚባለው የአፈር አይነት የሚገኝበት የምስራቅ አፍሪካ ሀገር የቱ ነው ይላል። ሀ ምን ይላል ዛምቢያ ይላል። ዛምቢያ ላይ ያሉት የአፈር አይነቶች ፈራሶል እና አክሪሶል ነው የሚባሉት። ፈራሶል እና አክሪሶል ነው የሚባሉት እንጂ ካምቢሶል እና ላቪሶል አይደሉም። ሌላኛው ታንዛኒያ ይላል። ታንዛኒያ ላይ ደግሞ ያሉት የአፈር አይነቶች አንዶሶል እና ኒቶሶል ነው የሚባሉት። አንዶሶል እና ኒቶሶል ነው የሚባሉት ኤርትራ ይላል ሀመሩሃ ኤርትራ ላይ ደግሞ የሚገኙ ተፈራ አይነቶች አራት አይነት ተፈራ አይነቶች ይገኛሉ። ዜሮ ሶል፣ ሊቶ ሶል፣ ሮም ሶል እና ሶልንቻክ የሚባል ማለት ነው። ዜሮ ሶል፣ ሊቶ ሶል፣ ሮሞ ሶል እና ሶልንቻክ እነዚህ ኤርትራ የሚገኙ ናቸው። ኢትዮጵያ የሚገኘው ካምቢሶልና ላቢሶል የሚባለው ነው። ስለዚህ መመልስ ይሆናል ማለት ነው ኢትዮጵያ የሚለው ሰላሳ ስምንተኛው የአፈር ሽርሸራን ለመከላከል እጽዋት አልባ በሆኑ መሬቶች ላይ የዛፍ ችግኞችን የመትከል መንከባከብ ተግባር ምን ይባላል? እጽዋት አልባ ምንም እጽዋት ባልነበረባቸው ቦታ እጽዋት መትከል ምንድን የሚባለው ድነና፣ ከምንም ነገር ተነስቶ መትከል ማለት ነው ዳግም ድነና የሚባለው ግን እጽዋት ነበረበት። ከዛ በኋላ ግን ያ እጽዋት ሲቆረጥ ሌላ እጽዋት መትከል ዳግም ድነና ይባላል። ድጋሚ ማልማት እንደማለት ነው። እርከን መስራት ማለት ደግሞ ከፍተኛ በሆኑ ስፍራዎች ወይም ከፍተኛ የመልክዓ ምድር አቀማመጥ ያሉ ቦታዎች ዝናብ ሲዘንብ አፈሩ እንዳይጠረግ አፈሩን ከመጠረግ ለማዳን ገድቦ እንዲይዘው የሚሰራ ነው። መደብ መሰል ነገር ነው። ሌላኛው ጣምራ ደን እርሻ የሚባለው ደግሞ እርሻንና ፕላስ ደግሞ እንስሳት እርባታ የሚይዝ ሲሆን ጣምራይደን እርሻ ይባላል። ስለዚህ ይሄ ከእንትን እጽዋት ከመትገልጋ የሚያዝ አይደለም ሀመሯና መ ስለዚህ ድነና የሚለው ነው ማለት ነው መልሳችን የሚሆነው ሰላሳ ዘጠነኛው በሶማሊያ በዋናነት የሚገኘው የማዕድን አይነት የሆነው የቱ ነው ይላል። ብረትና ኒኬል የሚባለው የሚገኘው በኬንያ ነው የሚገኘው። ይሄ በኬንያ የሚገኝ ነው የተፈጥሮ ነዳጅና ወርቅ ደግሞ የሚገኘው ሶማሊያ ውስጥ ነው። ሶማሊያ ውስጥ ነው የሚገኘው። እብነበረድና ማይክ ደግሞ የሚገኘው ዩጋንዳ ውስጥ ነው። ዩጋንዳ ውስጥ ነው የሚገኘው። አልሚኒየምና ሸክላፈር ደግሞ የት ነው የሚገኘው? ሞዛምቢክ ውስጥ ነው የሚገኘው። ስለዚህ በሶማሊያ የሚገኘው የት ነው? የተፈጥሮ ነዳጅና ወርቅ የሚለው ላይ ይሆናል ማለት ነው። እንግዲህ አሁን ሶማሌ በቃ ሶማሊያ ውስጥ ተፈጥሮ ነዳጅና ወርቅ ነው ብላችሁ ብቻ እንዳታልፉት። ኬንያ ውስጥም ዩጋንዳ፣ ሞዛምቢክ ውስጥም ያሉትን ያዙ ማለት ነው። ሌሎች መጽሐፎቻችሁም ላይ ያለ ካለ እነሱንም ማያዝ እንዳትረሱ። የመጨረሻው ጥያቄ አርባኛው ጥያቄ ነው። የምስራቅ አፍሪካ የማዕድን አጠጋገም ተግዳሮት ያልሆነው የትኛው ነው ይላል። ሀ በሙያው የሰለጠነ የሰው ኃይል እጥረት ይሄ አንድ ተግዳሮት ነው። ስለዚህ ይሄ ተግዳሮት ነው ማለት ነው። ይሄኛው የተጠየቀ ነው ያልሆነው ነው የማዕድን ቁፋሮ የቴክኖሎጂ እጥረት የኛውም አንደኛው ተግዳሮት ነው። ከፍተኛ የሀገር ውስጥ ፍላጎት መኖር ይሄ አይደለም። ከፍተኛ የሆነ የሀገር ውስጥ ፍላጎት የለም። የማዕድን እንትን ፍላጎት የላቸውም ማለት ነው በአብዛኛው ሰዎች። በቂ የመሰረተ ልማት አለመኖር የኛውም አንዱ ተግዳሮት ነው፣ ግን የኛው መኖር ስለሆነ የሚለ አይሆንም፣ አለመኖር ነው መሆን ያለበት። ከፍተኛ የሆነ የሀገር ውስጥ ፍላጎት የለም። ማዕድን ቁፋሮ ላይ ለመስራት የሚፈልግ ማለት ነው ስለዚህ እሱ አለመኖሩም እሱ አንዱ ተግዳሮት ነው። ግን መኖር ነው የሚለው ይሄ፣ ስለዚህ አይደለም መልሳችን ሀመሮሃ ነው ማለት ነው። እሺ ተማሪዎች፣ የዛሬው ቪዲዮ ይህንን ይመስል ነበረ። ከቪዲዮ ጠቃሚ ነገር እንዳገኛችሁበት፣ እንዲሁም መጽሐፍ ላይ ስታነቧቸውም ለመያዝ ያስቸገሯችሁ ነገሮች ወይም ደግሞ ያልገቧችሁ ነገሮች ግልጽ እንደሆነላችሁ ተስፋ አድርጋለሁ። እንግዲህ ስለ ልብ፣ ስለ ደም፣ ስለ ተፈጥሮ ሀብቶች፣ ስለ አፈር አይነቶች፣ ስለ ተለያዩ ነገሮች በዚህ ጥያቄ ውስጥ ተዳስሰዋል። ስለዚህ እንደዚህ ጥያቄ ስትሰሩ ደግሞ በቀላሉ ያላጠናችሁም ልጆች እንኳን ብትሆኑ አንዳንድ ነገሮች ነገሮችን ለማወቅ ስለሚረዳችሁ ጥያቄዎችን መስራት እንዳትዘነጉ። ሌሎች የሚኒስትሪ ጥያቄዎች እጃችሁ ላይ ያሉ ሰዎች ደግሞ ከታች ዲስክሪፕሽን ላይ የምናስቀምጥላችሁ የቴሌግራም ቻናል አለ፣ ግሩፕ አለ፣ እንዲሁም ሰፖርት አካውንት አለ። እሱ ላይ በፈለጋ በግሩፕ ወይም ደግሞ በሰፖርት አካውንት ብትልኩልን ቪዲዮውን ሰርተን የምንለቅ ይሆናል ማለት ነው። ቪዲዮ ጠቃሚ ነው ካገኛችሁት፣ ኦፍ ኮርስ ጠቃሚ እንደሆነ ተስፋ አደርጋለሁ። ለጓደኞቻችሁ ሼር አድርጉ፣ እንዲሁም ላይክ ማድረግ እንዳትረሱ፣ ምክንያቱም ዩቲዩብ ራሱ ቪዲዮውን ስለሚያዳርሰው። ሰብስክራይብ፣ እንዲሁም እንደዚህ አይነት ቪዲዮ እንዲደርሳችሁ የደውል ምልክቷን መጫን አይርሱ። በሚቀጥለው ሌላ ጥያቄዎች፣ ሌላ ቪዲዮስ እስከምንገናኝ ድረስ ደህና ሁኑ። ቻው።